አባሽ ነው ያልሽው? እስኪ ድገሚ ምንድን ነው ያልሽው? አይደለም እማዬ፣ ሰላም ያልኩህ። መቀመጣችሁ ይበቃ ማታች ቹኩስ እውነት ከኔ ማህፀን እንደወጣሽ። እማዬ፣ ምን አጠፋሁ? ይልቁንስ በቃ ውጤቱን ይኸው። ስለ ትዳር አባሽ የምታውቂው ነገር አለና፣ አንቺ እኮ እኔ ጨርሶ አስቤው የማላውቀው ነገር አንቺ ምን ስትይ ነው ያስብሽው? ከዚህ ነገር ውጭ እሺ፣ ማ ይቅርታ፣ በቃ ይቅርታ። እንዲህ መስመር እስክትስጪ እኔ ነበር ምን ታውቂያለሽ ቀን

ማርታን በስተመጨረሻም ልዟን ኤቢል ማለት ነው እጅግ በጣም ንቅ አርጋ በመያዝ እንዴት ብደፍሪ ነው እንደዚህ ትዳሬ ልታፈርሽ የተነሳሽው፣ ቀላል ነው ወይ በአንቺ ቤት ትዳር፣ በማለት እንግዲህ አቶ ደረጀ እኔን ጠርጥሮኝ የማያውቀውን ነገር እንዴት አንቺ እንደዚህ ልታደርጊ ትችያለሽ? በማለት እንግዲህ የገንዛ ልጇን እንቅ አድርጋ በጣም ስታስፈራራት እንዲሁም ደግሞ በጥፊ ስታጮላት ነበረ ማለት ነው። ምክንያቱም ኤቢ እያደረገችው ነገር ልክ እንዳልሆነ ስላወቀች ማለት ነው። በዚህ ጉዳይ ላይ ሁሉን ነገር እርሺው፣ ከዚያ ከዳጣ ራስ ውረጅ እያለቻት ነበረ ማለት ነው። ወይዘሮ ማርታ ልጇን ከዚህ በፊት አስጠንቅቃታለች። ደግማ ደጋግማ አርፈሽ ተቀመጪ፣ ስለ እሷ ምንም ነገር እንድትሆነ አልፈልግም። እሷ ምኗም አልደረሰችብሽም በማለት እያስጠነቀቀቻት ነበር ማለት ነው። እንግዲህ ኤቢም እንደፎከረችው ከዚህ ቤት ያ ዳጣን ለማስወጣትና እንዲሁም ከናታን ለማራቅ ነበር እየፈለገችው ማለት ነው። ስለዚህ እንግዲህ የአባቷንና እንዲሁም ደግሞ የዳጣን ማለት ነው ፀጉር በመያዝ ነበረ ያስመረመረችው። የደንኤ ምርመረውን ማለት ነው የደንኤ ምርመረውን ውጤት ይዛ ቀጥታ ወደ እናቷ ነበር የመጣችው። አልከፈተችውም ማለት ነው። እና ስለ ደንኤ ምርመረው ይብን ማርታ ባሏን ስታወረው እጅግ በጣም ነበር የደነገጠው ማለት ነው። ግን ደግሞ በዚህ ጉዳይ እንድታነሳበትም ሆነ እንድታስብበት ይብን አይፈልግም ነበረ ማለት ነው። እና ወይዘሮ ማርታን እየጠረጠረች ነበር። ለምንድን ነው ስለምርመረው ሳነሳ ራሱ እጅግ በጣም የምደነግጠው ምን ሆኖ ነው በማለት ጠይቀው ነበረ ማለት ነው። እሱም እጅግ በጣም እየተርበተበተ ይብን መመለስ አልፈለገም ማለት ነው። እና በቃ አሁን ልተኛ ነውን ነገ ግን እናወራበታለን በማለት ወይዘሮ ማርታ እንደተወች ሀሳቡን ማለት ነው። እና ኤቢ ደግሞ ሁሉን ነገር አልተወችም። ከኋላ ሁሉን ነገር ስታደርግ ግን ነበረ እንዲሁም እናቴ ብር ያስፈልገኛል፣ ተጨማሪ ብር እንድሰጭኝ እፈልጋለሁ በማለት ወይዘሮ ማርታንም ጠይቃት ነበረ ማለት ነው። ግን ደግሞ ወይዘሮ ማርታ ለምንድን ነው የፈለግሽው ንገርኝና እሰጥሻለው፣ ግን ደግሞ ለምን አስፈለገሽ በቅርብ ሰዓት ነው እኮ ነው ብር የሰጠውሽ በማለት መልሳላት ነበር ማለት ነው። ግን ደግሞ ምርመራውን ካደረገላት ሰው በመሆን ማለት ነው ብር አበድረኝ በማለት ብር ተበድራ የምርመራውን የደንኤ ምርመራውን ውጤት እንዳገኘች እና ያገኘችውን የደንኤ ምርመራም ውጤቱን በመያዝ ወደ ቤት እንደመጣች ነበር። እንዲሁም ደግሞ ናታንን አግኝተው ነበረ ውጭ ላይ ገና ስትመጣ። ሰሞኑን እንግዲህ ከቤት በጣም እየወጣች ነው በምን ምክንያት ነው በማለትም እናቷም ወይዘሮ ማርታ ጠይቃት ነበረ ማለት ነው። ግን ደግሞ ምንም ነገር እንደሌለ ነው ስትናገር እየነበረችው ማለት ነው። እና ናታን የት ደርሰሽ እየመጣች ነው ብሎ ጠይቋት ነበረ። አይ ዘም ብዬ ወጣ ብዬ ነው። እንደውም አንተን ካገኘው እንድትጋብዘኝ እፈልጋለው በማለት ጠይቀው ነበረ ማለት ነው። እሱም ደግሞ ከጓደኝ አባቴ የሚፈልገው መጽሐፍ አለ፣ እሱን ላመጣ እየሄድኩ ነበረ። ስለዚህ ወደ ቤት እመት ገቢ ከሆነ ሂጂ ብሏት ነበር። እሷ ግን አንተ ጋር መሄድ ነው የምፈልገው፣ ከአንተ ጋር ሻይ ቡና ማለት እፈልጋለሁ በማለት ያው እሽ በማለት እንግዲህ አብሯት ቁጭ ብሎ ሁለታቸውም እንግዲህ ጁስ እየጠጡ ነበረ ማለት ነው። ሲቀጥል ያችን ድሩዬ ምንም ትበልምን እንዳታምናት እያለች ስለ ዳጣ ስታወራ ነበረ ማለት ነው። አጣን እጅግ በጣም መልካም ልጅ ነች፣ አንቺ በክፉ ስላየሻት ነው እንጂ በማለት እንግዲህ ሲናገራት ነበረ። ሲቀጥል እሷ ዋሽታችኋለ ሁላቸውም ማየንም አባዬንም ሁላችሁን ነው የዋሸቻችሁ፣ አንተንም ራሱ ዋሽታ አለ። በጣም ባለየ ልጅ ነች እያለች ስለ ዳጣ ስትናገረው ነበር ማለት ነው። ሲቀጥል ደግሞ ምን እያደረግሽ ነበር? ምን እየሰራሽ ነው? እያለ ሲጠይቃ ስለ ነበር የሆነ ስለሷ የሆነ ጉዷን ታያለ። አሁን በቅርብ የእሷ ጉድ የሚጋለጥበት ይሆናል እያለች እየፎከረች ነበረ ማለት ነው። እንግዲህ ናታንም ከዚህ በፊት ወርቅ ራስሽ ሰርቀሽ ራስሽ ወስደሽ አሁንም ደግሞ የሆነ ነገር እያሰብሽና እየሰራሽ መሆን አለበት። ስለ ከዚህ በፊት ራሷ ወስ አጣናች በማስመሰል በጣም ብዙ ነገሮች ሰርታ ነበረ ማለት ነው። ስለዚህ አሁንም እንደዚያ እየሰራሽ እንዳይሆን አይሳካልሽም በማለት እንዲሁም ደግሞ እሷ ስለ እጅግ በጣም መልካም ነገር ትናገራለች። አንቺ ግን ሁልጊዜ መጥፎ ነገሮችን እንዳሰብሽ ላይ ስለዚህ ከልጅቷ ራስ ወረድ በይ በማለት እንግዲህ ነግሯታል ማለት ነው። እሷም ደግሞ በውሸት ስለሞለቻችሁ ነው እንጂ እሷ በጣም ባለጌና መጥፎ ሴት ነች። ደግሞ ወደፊት የምታየው ይሆናል፣ ጉዷንም አብረን የምናየው ይሆናል እያለች እየፎከረች ነበረ ማለት ነው። እንግዲህ እንደፎከረችውም ያደረገችው ነገር ምንድን ነው? የአባቷንና እንዲሁም ደግሞ የዳጣን እንግዲህ ዳጣን ይብን ከዳጣን ራሱ ጸጉር ለመውሰድ ብላ የቀረበችበት ምክንያት እጅግ በጣም ነው እንትን የሚለው ማለት ነው። ምክንያቱም ዳጣ ጸጉሯን እያበጠረች ነበረ። በምታበጥርበት ሰዓት ተሎ ብለሽ ጨርሺ፣ እኔ ራሱ ማበጠር እፈልጋለሁ ያለሁኝ በማለት እኔ እኮ በጣም ነው የምወድ፣ ስትላት ዳጣ እኔም እኮ እወድሽ አለሁኝ። ስለዚህ ማበጠሪው ስጥኝ አንቺ ከጨረሽ እኔም ጸጉሪ ላበጥር በማለት እንግዲህ ኤቢ ስትናገራት ዳጣ እጅግ በጣም ነበር ደስ ያለት። ትወጅኛለሽ ማለት ነው እንዴት በኔ በእኔ ማበጠራ አንቺ ጸጉርሽ ልታበጥሪ ነው እያለች እጅግ በጣም ደስ ብሏት ነበር። በነገራችን ላይ ምክንያቱም ዳጣ እንግዲህ ለብዙ ጊዜ ከቤተሰብ እርቃ ነው የኖረችው፣ ማለት ነው። ስለዚህ አሁን ላይ ደግሞ ከነሱ ጋር ስለሆነ ስለተግባባሽ ምናምን ነገር እጅግ በጣም ደስ ብሏታል። ሰው በጣም እርቧታል ማለት ይቻላል ማለት ነው። እና አሁን ባለችበት ሁኔታ ደስተኛ ነች እና አሁንም እህቷ ጋር ስለተቀራረበች እህቷም ስለወደደቻት እና የእሷን ነገሮች በሙሉ እየተጠቀመች ስለሆነ እጅግ በጣም ደስ ስላላት እሷ እጅግ በጣም ነው ደስ የሚለኝ በማለት ማበጠሪውን ትሰጣታለች። ግን ደግሞ ማበጠሪውን እንደሰጠቻት ውጪ ብላ አመናጭቃ ነበር ያስወጣቻት ማለት ነው ምክንያቱም በቃ ማበጠሪው ውስጥ ውጭ የዚህ ቁመሽ ምን ትሰሪያለች? በማለት ዳጣም በክፋት አላየችውም። ሆነን ለመናገር እሺ ብላ ነበር ወዲያውኑ እየወጣችው ማለት ነው። እና ኤቤ በዚያ መልኩ ነበረ እንግዲህ የዳጣን ጸጉር ከማበጠሪዋ ላይ አንስታ እንዲሁም ደግሞ የአባቷን ጸጉር ይዛ የደንኤ ምርመራ እንዲደረግ ያደረገችው ማለት ነው። እንግዲህ እጅግ በጣም ደስ ብሏት እኔ ያሰብኩትን ነገር ጥግ ድረስ ካላደረግኩኝ ቁጭ እንደማልል ታውቂያለሽ እማዬ፣ አይደለ ይህ ፀባዬ? እሱማ አዎ፣ እኔም እንዳንች ነኝ። የሆነ ነገር ካሰብኩኝና ካቀድኩኝ ጥግ ድረስ ሳልጓዝ ዝም አልልም በማለት እናትም እጅግ በጣም ደስ ብሏት፣ ምን አሳካች ይሆን በማለት ልጇን በጉጉት እየጠበቀቻት ባለበት ሰዓት ነበረ። እንግዲህ ዱብ ደውል ነገር እየተናገረቻት ማለት ነው። እሺ፣ ምንድን ነው ያደረግሽው እማዬ? ደስ ሊልሽም ይችላል ሊያናድድሽም ይችላል፣ አላውቅም ግን ደግሞ እጅግ በጣም ደስ ይልሻል ብዬ አስባለሁ። ግን ደግሞ ልነግርሽ ፈራሁሽ እያለች እንግዲህ ኤቢ እጅግ በጣም እየተቅማማች ነበረ ግን ደግሞ ነገሪኝ፣ ምን ሆኖች ነው ያለቻት። ወይዘሮ ማርታ እየነገረቻት ነበረ ማለት ነው። በመጨረሻም እንግዲህ ነግራታለች። ምክንያቱም የእሷንና እንዲሁም ደግሞ የአባዬን የደን የምርመሬ ምርመራ አድርጌ ነበር፣ የዳጣንና እንዲሁም የአባቴን። ስለዚህ ውጤቱን ደግሞ አልከፈትኩትም፣ ይሄው እንደታሸገ ነው፣ እንድታየው እፈልጋለሁ በማለት በወቅቱ እንግዲህ ወይዘሮ ማርታ እጅግ በጣም ነበር የደነገጠችው። በእርግጠኝነት ወይዘሮ ማርታ የደበቀችው ነገር አለ፣ የራሷ ኬዝ ይኖራታል ማለት ነው። እንዴት እሱ ሳይጠረጥረኝ፣ እንዴት አንቺ ትጠረጥረለሽ? በዚህ መልኩ እንዴት ትዳሬን ታፈርሻለች ብላ የገንዛ ልጇን እጅግ በጣም ነበር የጠፈጠፈቻት ማለት ነው። በጣም ነበር በቀኝም በግራ ነበረ ስታጮላት የነበረው ማለት ነው። ስለዚህ እንግዲህ ወይዘሮ ማርታ የራሷ የሆነ ድብቅ ነገር አለ ማለት ነው። እና ትዳሯ እንደሚፈርስና ነገሮቹ ልክ እንዳልሆኑ ነው እንትን ያለችው ማለት ነው። እና በጣም ተናዳ ነበረ ልጇን ስጠፈጥፋት የነበረችው እንግዲህ እነ ዳጣም እነ ናታንም እየሮጡ መተዋል። ቀጣይ ፓርት ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። ውድ ቻናል ተከታታዮች፣ ቤተሰቦች በያላቸው በሰላማቸው የብዛሬ ለቤቴ አዴ ሲሆናቸው የደውል ምልክቱን በመጫን ቤተሰብ ለበሰ የሆኑ ነባር ቤተሰቦች ወይም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።